ሰላም ጤና ይስጥልን ውዴ የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምንሰነበታችሁ፣ ይህ የዕለተቅዳሜ ንቁ ዜናችን ነው። ከዜኖች ጋር አድና ተስፋዬ ነኝ። አብራችሁ አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ ምክክር ለሀገራዊ መግባባት በሚል መሪ ቃል የምክክር ጉባኤ እየተካሄደ ይገኛል። ብፁዕ አቡነ ሊቀጳጳሳት በአዲስ አበባ ከተማ እየተከናወነ ያለውን ግዙፍ የልማት ስራ ጎበኙ። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃ ሀገረ ስብከት ሊቀጳጳስ በትናንት ነሮት ወደ ባህር ዳር መግባታቸው ተገለጸ። በምን ማዳራሽ በሚካሄደው ጉባኤ ላይ ብዙሃን አባቶችና ከተለያዩ ቤተ እምነቶች የመጡ አባቶችም ተገኝተውበታል። መርሃግሩ በጸሎት የተጀመረ ሲሆን ምክክሩ የሚከናወነው የፌዴራል ተቋማትና ማህበራት የቤተ እምነት አባቶችና ተወካዮች በተገኙበት ነው ሲሉም ተናግረዋል። የአጀንዳ ማሰባሰቢያ የምክክር ሂደቱ በሰባት ቡድኖች ተከፍሎ ግንቦት 22 ቀን እስከ ግንቦት 24 ቀን እስከ 2017 ዓ ም ድረስ የሚቀጥል መሆኑንም ገልጸዋል። የምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አሪያ በመሰረታዊ ጉዳዮች አለመግባባታችን ለከፍተኛ ጉዳት ዳርጎና ለዚህ መፍትሄው በጋራ መመካከር ነውም ብለዋል። በቀጣይ የትግራይ ክልል ተካተው እንዲመከር የታጠቁ ወገኖችና መንግስት ለምክክር እንዲተጉ ያልተካተቱ ወይም ጀምሮ ያቋረጡ የኮሚሽኑን ጥሩ እንዲደረግላቸውም ብለዋል። ኮሚሽኑ አስራአት ጉባኤዎችን ያካሄደ ሲሆን በዚህ ሂደት ከ ሁለት መቶ ሺህ በላይ ሰዎች ምክክርም አድርገዋል። ፖለቲካችን የሚያዳምጥ አልነበረም ያሉት ሰብሳቢ ዛሬ ፖለቲካችን ያዳምጣሉም ብለዋል። ከጉብኝቱ በኋላም በከንቲባ ጽሕፈት ቤት በተለያዩ ከተማ አቀፍ ጉዳዮችና የጋራ ስራዎች ዙሪያ መዋየታቸውን ክብር ከንቲባ አዳነች አበበን በፌስቡክ ገጻቸው አስታውቀዋል። ከንቲባዋ እንዳሉ ብፁዓን አበው ሊቃነ ጳጳሳት በከተማ መንግስት ያከናወናቸውን የልማት ስራዎች በመጎብኘት ለተሰሩ ስራዎች ያላቸውን አድናቆት መግለጻቸውን አስታውሰው በቀጣይ ጊዜያትም በጸሎትና ቡራኪያቸው እንደማይለየን እምነታችን የጸና ነው ብለዋል። በመጨረሻም ብፁዓን አባቶች በምክርና በጸሎት ሁልጊዜ ከኛ ጋር ስላሉና ስለምታብራታቱን ከልብ እናመሰግናለንም ብለዋል። በተያያዘ ዜና ምክትል ጠቅላይ ሚኒስተሩ ብፁዓን ሊቀ ጳጳስ በኢዮቤልዩ ቤተ መንግስት መጎብኘታቸውንም ገልጿል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሀገር ግንባታ ተገቢውን አስተዋጽኦ እንድታበረክት መንግስት የሚጠበቅበትን ሁሉ እንዲወጣ መግለጻቸውን ምክትል ጠቅላይ ሚኒስተሩ በማህበራዊ ትስር ገጻቸውም አስታውቀዋል። አዲስ ለተመደቡ ብፁዓን አባቶችም መልካም የስራ ዘመን ተመኝቻለሁ ሲሉ

ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የሶስት ዓመታትን የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ ሀገር ስብከታቸውም ተመልሰዋል። በባህር ዳር በሚገኘው ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱ ምዕመናኑ በታላቅ ደስታና ድምቀትም ተቀብሏቸዋል። ይህን አስደሳች አቀባበል ለማድረግ የሀገረ ስብከቱ ዋና ስራ አስኪያጅ፣ ከተለያዩ ገዳማትና አድባራት የተውጣጡ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን ትምህርት ቤት መዘምራን እንዲሁም በርካታ ኦርቶዶክሳውያን ምዕመናን ተገኝተዋል። መርሃ ግብሮቹ በመንበረ ጵጵስናው የብፁዕነታቸውን አቀባበል ስነ ስርዓት በአየር ማረፍ የተጠናቀቀ ሲሆን በባህር ዳር በሚገኘው ፈለገ ገነት ቅዱስ ጊዮርጊስ ካተደራል መንበረ ጵጵስናም ቀጥሏል። በዚያም የተለያዩ መንፈሳዊ መርሃ ግብራትም እየተገናወኑ ይገኛሉ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር።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 ዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባለአሻራ ይሁኑ። ንቁ ሚዲያ እርቱ የቤተ ክርስቲያን ልሳን